ራሽ እንዳልክ ዛሬም በአዲስ ነገር መጥቷል። ውዶቼ፣ አዲስ ነገር አለ ይመስለኛል። እንግዲህ ዛሬን ፎቶ ፖስት አድርጓል ፊቱን ወደ ሄሉዬ አዞሮ ለዛም ማለት ነው። እሱም ምንድን ነው የእኔ ንግስት፣ የኔ ዳይመንድ፣ የኔ እንቁ፣ ቤተሰቦቼ ያልጠበቃችሁ ነገር፣ ፈጣሪ ያክብራችሁ፣ ማታ እንገናኝ። በምን ይገናኙ በምን እንገናኙ? ትላንትና ያ እውነት ለመናገር እንዳየው ቪዲዮ ነው የሰራሁትና ትናንትና ትላንትና የአበባ ይዞ ጠብቆ ጠብቆ ሲያጣት የቴ ነው ይመስለኝ ኤንዌስ አዲስ ነገር ያለ ይመስለኛል። እኔ ግን የተሰማኝ ነገር አለ እነግራችኋለሁ። ሰላም ውድዬ ነጽ ቤተሰቦች እንዴት ናችሁ? እምወዳችሁ ማከብራችሁ ውድዬ ነጽ ዩቱብ ቤተሰቦች ማለት ነው። በጣም ነው ምወዳችሁ፣ በጣም ነው ማከብራችሁ። ላይክ ና ሰብስክራይብ የምታረጉልኝ እና ወዶች አመሰግናለሁ። አሁንም ላይክ ሰብስክራይብ ማረጋቸውን ማድረጋቸው እንዳያተረሰ ማለትነ እንግዲህ እውነት ኤሉና እንዳልክ የሚገናኙ ከሆነ ሌላ መዘዝ ነው ብዬ ነው ማስቡ። ሌላ ሽግር የሚፈጠር ይመስለኛል። ሄሉ ከእንዳልክ ጋር የምትገናኝበት ሰዓቱ ይሄ ነው ብዬ አላስብም፣ አላቅም። ሌላ መዘዝ ራስሽ ላይም ምታመጭ ነው የሚመስለኝ። እንግዲህ እንደሚፎክር ከሆነ ያ አንቺ መቶ አይፈልግም አንቺ ላይ ሌላ ችግር እንዳይመጣ ያንቺ ጦስ እኔን፣ እንጃ አላውቅም። እነዚህን ወጣቶች እንዳይጨራረሱ ነው እየፈራው አለ፣ በዚህ ሰዓት ማለት ነው። የኔ ይንቁም፣ አዎ ክብር ያላት ሴት፣ ጀግና ሴት ማንም ይፈልጋል። ጠንካራ ሴት ማንም ይፈልጋል። አይ ነው አውቃለሁ፣ ግን ይሄ ደግሞ ጥሩ ነው ብዬ አላስብም። ያለፈ ታሪክ ነው ቢሆን፣ ግን ከዚ ገንግመሽ ምንድን ነው ከዚህ ጋራ እስከ መጨረሻ ከጨረሽ በኋላ ነው ያ እንዳልክ ጋር መገናኘት አለብሽ ብዬ ነው የማስበው፣ ግን ይሄ ሰዓቱ ነው ብዬ አላስብም። እናንተስ ምን ትላላችሁ? እና ውዶቼ እንግዲህ ዛሬ እንዳልክ እንዳለ ነው የኔ ንግስት የኔ ዳይመንድ የኔ ኑ ረብስ ማ ያላል ነገር የለምና በአዲስ ነገር ጠብቁ ነው። ዞሮ ዞሮ ይሄ ማለት ደግሞ ሄሉ ፎቶ አለ ፖስት ያደረገ ማለት ነው ከሶስት ሰዓት በፊት አሁን አየሁትንና እንግዲህ ትላንትና ያ እንዱ ማታ ሰርች የላችኋለን። በጣም ነው አሳዝነኝ። እንግዲህ ዛሬ ሄሉ እሺ፣ ብላዩን አላውቅም፣ አላውቅም ምን እንደሚፈጠር ቸር ያሰማን፣ ጋይስ። ሌላ ችግር እንዳይፈጠር ነው እኔ የፈራው ያለው እና ሉ ላይ የደረሰ ደግሞ እንዳልክ ላይ እንዳይደርስ ነው የፈራው ያለው። እና እኔ አላውቅም ሄሉ ምን አይነት ምላሽ እንደሆነ። ሄሉ አንዴ ከቆረጠች ቆረጠች ነው። በነገራችን ላይ ግን እንዴት አላቅ ምን አዲስ ነገር ኖሮት ነው ብዬ አሰብኩ፣ ማለት ነው። ይሄ ኤለን ግን አንድ ነገር ልንገርሽ ውድ ማለት ነው። ለነገሮቹ አትሾኪ፣ ሁሌ እነግርሻለሁ እንድታዳምጪ እፈልጋለሁ። በነገራችን ላይ ታያለች ሶሻል ሚዲያ እና ተመልካችሽም ማየት አለብሽ። ተመልካችሽ እየተጨነቀ ነው፣ እያሰበልሽ ነው እና ነገሮቹን ከያብጋ በጀመራ ማጥራት መጨረስ ማቋጨት አለብሽ ብዬ ነው ማስበው። ለምን አንቺ ጨረሽ እንጂ እሱ አልጨረሰም ገና አልጀመርኩም እያለሽ ነው የፎከረብሽ። ነው ይሄ ለአንቺም ጦስ እንዳይሆን። ታውቃላችሁ፣ በዚህ መዘዝ ነው ቶቻቶቻችን እያለፉ እየሞቱ ያሉ የተገደሉ ያሉት። በቀደምም አይታችኋል። የቤተሰብ ግቢ ውስጡ ነው አብሮ እየኖሩ ኖኮ አንዱ ነው ምንድነው መሰራ ስፖርት መሰራ ልጅ የተገደለችው። ይሄ ማለት ደግሞ እንደዚህ አይነት ኬዝ ያለ ነው። አብዛኛ ሴት እህቶቻችን እየተገደሉ ሁሉ ኢትዮጵያ ውስጥ ማለት ነው። ስለዚህ እኔ በጣም የፈራው ነው። እግዚአብሔር ነው የሚላችሁ። እግዚአብሔር አርጎ አቃሉ፣ ግን እግዚአብሔር ነው የሚጠብቀው አይደለ? ይሄ ደግሞ አጉል ነው። ስለዚህ ይሄ ነገር ሳጨርሽ ወደ ሌላ መሄድ ያለብሽ ብዬ አላስብም። እናንተስ ምን ትላላችሁ ነት አሳስቦኛል። ለምን ሉል የእሱን ጉድ ስላወጣ ብቻ የተደበደበው አስቡት። ይሄ ደግሞ አፈቅርሻለሁ ብሎ ከስንት ጊዜ በኋላ ከመጣ እያው ምንድን ነው የሚሰማው? የሄሉ አሁንም ስህተት ላይ ነው አለችው ብዬ ነው የማስበው። ተመልካች እናንተስ ምን ትላላችሁ? ቤት መክሯት። በተለይ ደግሞ የእሷ ስልክ ያላችሁ አላችሁ ቤት መክሯት። ለምን ጥሩ አይደለም ሌሎች ሁሉም እንጂ አላቅም ዲኩ ሶስት ወንዶች እኮ ነው በአንዴ በፍቅር ጠብ ያርገች ዳይመንዳችው ማለት ነው ውዶቼ። እና ይሄ ነገር ጥሩ አይደለም ብዬ ነው ማስበው። የራሳችሁን ሀሳብ አስተያየት እናንተ ደግሞ ኮሜንት ላድርጉልኝ። እኔ ተሰማኝ ነው እንዲያልግ። እንግዲህ ዛሬ በአዲስ ነገር ይመጣል ጠብቁ ማለት ነው። ምን ይሁን ጭቅጭቅ ይሁን ምን ይሁን አላቅም። አብሮ ሊሆኑ ይሁን አላቅም። ሌሎ ግን ከወሰነች ወሰነች ነው፣ ወደ በኋላ የምትመለስ ልጅ አይደለችም። ግን በዚህ ሰዓት እንዳልክ እና ሄሉ መገናኘት ያለባቸው አይመስለኝም። የራሴ ስሜት ነው ይሄ። ጋይስ ወዳችኋለሁ ላይክ